የባቡሬ እናት ለዘመናት ልባቸው ውስጥ የተዳፈነ እሳት ያለ ይመስላል። ማለትም ልጃቸውን ለምን አባት እኔ ነኝ ብሎ እንዳልተቀበለ ግራ ጋብቷቸዋል። ለምን ልጄን አልተቀበልክም ይሉታል። አባትም ከማንም ጋር እየተጋደምሽ የእኔ ልጅ እንደሆነ በምን ላረጋግጥልሽ እችላለሁ በማለትም ይመልሱላቸዋል። እዚህ መልሳቸው የተናደዱት የባቡሬ እናት ግን እኔ ከአንተ ውጭ ማንንም ወንድ አላውቅም ይላሉ። በዚህ ሁኔታ ብስጭታቸውንም ሊወጡባቸው ቆርጠው ተነስተዋል። ትራስ አንስተውም አፍነው ለመግደል ሙከራ አድርገዋል። በእርግጥ የባቡሬ አባት ከዚህ በፊትም የጤና ጤና መታወክ እንዳለባቸው ይታወቃል። ማለትም አልፎ አልፎ ትክትክ የሚያደርግ ደረቅ ሳልም ያስላቸዋል። ዛሬ ላይ እንዲህ ከሳል ጋራ እየተወዛወዙና እየተጣደፉ ባሉበት ሰዓት ነበረ የባቡሬ እናት ትራስ በማንሳት አፍነው ለመግደል ሙከራ ሲያደርጉ የነበሩት። ታዲያ ዛሬ ላይ የባቡሬ አባት በደረሰባቸው ጉዳት ማን ደርሶ ሊያስጥላቸው ይችል ይሆን? ሰራተኛዋ አደይ ክፍል 128 ምን አዲስ ነገር አለ? በባለፈው ክፍል የባቡሬ እናት አባቱን አግኝተውት ለምንድነው ልጅን ያልተቀበልከው በማለትም ጉርቧቸውን አንቀው ሲያስለፎልፋቸው ነበረ። ይህ እናትም የሴተኛ ዳሪ ህይወትን ከተቀላቀሉ በኋላ እንደተጸየፏቸውና አይናቸውን እንኳን ማየት እንደማይፈልጉም ይነግሯቸዋል። እርሳቸውም ለልጄ ስል ነው፣ ለዚህ ሁሉ ያበቃህ ደግሞ አንተ ነህ፣ ከዛም ትዳሬን ከፈታው በኋላ ወደዚህ ህይወት ብቀላቀል ምን ይፈረድብኛል አይነት ይናገራሉ። ንግግራቸው ምሬትና ቁጭት የታከለበት ነበረ። እርግጥ የባቡሬ እናት በሌሎች ዘንድም እብድ የሚል ስያሜ ተሰጥቷቸዋል። ነገር ግን እርሳቸው የሚናገሩት ነገር ከአንድ እብድ የሚጠበቅ ሳይሆን የደረሰባቸውን ቁስለት ነበረ፣ እያንዳንዱ እያስታወሱ ሲወቅሱ የነበረው በሌላ በኩል የነ ፍቅር ኩሽና አሁን ከአደይ በሮማን ተተክቷል። እንዴት አደረገች ስራው እያለችም አደይ አንዳንድ ችግሮች ቤት ውስጥ እንዳሉ ይታወቃልና እየጠየቀቻት ነበረ። ሮማን ከስራው ይልቅ እየከበዳት የፍቅርና የቴና ጸባይ ነበረ። ምንም አልገባሽ ብሎኛል እንዴት አድርጌ ነው ቋቋማቸው የምችለው እያለችም አንዳንድ የሚያደርሱባትን ስድቦች፣ በዚህ ደግሞ ተማራው ለአደይ እየማከረቻት ነበረ። አደይም እንግዲህ ሰው ቤት ሲሰሩ ክፉንም ደጉንም ተችሎ ነው እያለችም እየነገረቻት ነው። ታዲያ የአደይ ጥላቻና ለዋን ያዞረው ፍቅርም አሁን አደይን ኩሽና ስትመለከታት ቤቱን አስጂ በማለትም እንደ ቀድሞ ልታሽከረክራ ትፈልጋለች። ዛሬ ላይ ግን አደይ ፍቅር፣ እኔ እኮ ከዚህ በኋላ የአንቺ ሰራተኛ አይደለውም። እኔ ላይ እያደረግሽውን ሮማን ላይ አደርጋለሁ ብትይ እራስሽ ላይ አልወርድም በማለት አደይ በቀላሉ ልትምራት እንደማትፈልግም እያስጠነቀቀቻት ነበር። ዛ አሁንም መሄጃ ዘመድ ወገን እንደሌላትና ሌላ መጠጊያ ስለሌላት ታለም ይቅርታ አድርገውላት እዛ ቤት መኖር እንዳለባትም እየበረረች ወደ ቤትም ትገባለች። ይህን ያየው አሹ በፍጹም እዚ ቤታት ገቢያትም በማለት ያሳድዳት ገብቷል። ወደ ሳሎን በመሄድም ሊቆምጣት ነበረ በያዘው በትር አደይ ተረጋጋ እንጂ አሹ ለማንኛውም ታለም ታናግራታለች፣ በማለትም ጉዳዩን ለታለም ታስተላልፋለች። እኔ ቤዛ እባክሽን ታለም ይቅርታ አድርግልኝ፣ እኔ ምንም ሂጀ የለኝም እያለችም ለመነቻት። እሺ በቃ እኔና እሷ እናወራለን፣ አሹ በቃ ነገሩን አረጋጋው በማለትም አሹ ወደ ነበረበት እንዲመለስ ይደረጋል። በዛም ወንድሟ ሊገላት ሊያሳድዳት እየፈለገ እንደሆነ ለጊዜው መጠጊያ ስለሌላት እታለም ጋር መቆየት እንደምትፈልግም ለታለም እየነገረቻቸው ነው። እታለምም የሰራተኛ ባህሪ የለሽም፣ ከማንም ጋር ተግባብተሽ መስራት ስለማትች በቃ ከዚህ ቤት መቆየት አትችም በማለትም ይነገራታል። ና ፍቅር ላይ መርዝ ነስነሳ ልትገላቸው እንደነበረ አስታውሳ፣ ያንን ካደረግሽ በኋላ እዚ ቤት እኖራለሁ ብለሽ መቼም እንዳታስቢው በማለትም ከእት አለም እንቅጩን ይነገራታል። በእርግጣው አጥፍቻለሁ፣ ነገር ግን ከፍቅር በተላለፈ ትዕዛዝ ነበረ ይህንን የፈጸምኩት በማለትም ለት አለም እየነገረቻቸው ነው። ታዲያ ውሃ ጠምቶኛል። ውሃ ስጡ ይብላህ አደይ እንድታቀርብላት ካስደረገች በኋላ ነገሩን እንደ ራሷ ነበር የመሰላት። ምናልባትም አደይ መርዝ መርዛ ልትበቀለ ትችላለች የሚል ስሜት ስላላትም ውሃውን ቁጭ አድርጋው ነበረ። አቀመጥልኝ በኋላ ጠጣለው በማለትም ጠረጴዛ ላይ ያስቀመጠችው ንጹሕ ነው፣ አታስቢ። ዝም ብለች ጠጪው። ለማንኛውም አሁን እኔ መመለስ ይኖርብኛል። የቅምጥል አባት ይጠብቁኛል በማለትም ትታቸው ወደ ቅምጥል አባት ጉዞዋን ታደርጋለች። ጤና ለምለም ስታገኛት ላደይ ልትነግድላት የምትፈልገውን ነገር አንድ ባንዳ ፈሰሰችው። ማለትም እኔ እንኳን አልመጠንኩትም ለዴብ፣ ጭራሽ አደይማ እኩዮቿን ካሆኑ ብትፈልግ ይሻላታል። ሰራተኛ ሆና ሳለ ከዴብ ላይ መንጠልጠሏ እያላቅማ ነው በማለትም አንዳንዱ ላደይ ያላትን ጥላቻ እየገለጸች ነበረ። ሆኖም አንቺ ምን አገባሽ ብታርፊ ይሻላል፣ ከአደይ ራሱ ረጂ በማለት ከለምለምም ጥሩ ምላሽ አላገኘችም። የባቡሬ አባት በልባቸው እየተደበቀ አንዳች ምስጢር ያለ ይመስላል። ባቡሬ አባቴ ማን ነው፣ እናቴ በዛ ልክ ለምን አፋጠጠችህ በሚልም እየጠየቁት ነበረ። የጎረቤት የልጅ ነህ፣ ነገር ግን እንደ ልጄ ነው ተንከባክቤ ያሳደግኩ፣ ከቅምጥልም ልለይህ አልችልም በማለት ይገልጹለታል። እናም ልጅህ እያለሁ ለምን ካድከኝ በማለት ባቡሬ ቁጭቱን ይናገራል። አባትም አይ እኔ ወላጅ አባት ሳይሆን ከጎረቤት ተወለድክና፣ ከዛም እናትህ የተለያዩ ወንዶች ጋር መውጣት ጀምራለች። አቡሬ ይህንን ሲሰማ ግን እማዬ እኛን ለማሳደግ ስትል ነው የተለያዩ ወንዶችን እንድትገናኝ ያደረጋት፣ ግን ለምን ሕይወታችን ኩስቋላ እንዲሆን ፈረድክብን? በማለትም ትክክለኛ አባቱ እንደሆንና ለምን እንዳልተቀበለው እየጠየቀው ነበረ። እኔ በእርግጥ ወዳለውኝ ልጅ፣ እንግዲህ ያለው ምስጢር ይህ ነው ትክክለኛ አባት ግን አይደለም። ለማንኛውም ልጅ ነህ በማለትም የተወሳሰበ ነገር ለባቡሬ ነግሮታል። ታዲያ ባቡሬን በቃ አባቴን አስተዋውቀኝ በማለትም ሲያስጨንቁት አባት ግን አባት ታሪክ ልታወቅ የምትችለው እናትህ ናት እናትን ጠይቅ በማለት ነበር የሸኙት። ባቡሬ ከወጡለት በኋላ ግን በላብ ዝፍቅ ብለው ፊታቸውንም ሲያሻሹ ነበረ። እንግዲህ ለምን እንደደበቁና ደግሞ በቪዲዮቹ መጨረሻ አካባቢ የባቡሬ እናት ከማንም ወንድ ጋር እየተጋደምች ነው ልጅሽን የወለድሽው እኔ አይደለም የሚል ጥርጣሬ ያላቸው፣ ምናልባትም በትዳራቸው መካከል አለመግባባት ቢፈጠርና ከዛም የሳቸው ስጋት ከሌላ ወንድ ወለደችብኝ የሚል ስሜትም የተፈጠረባቸው ይመስላል። ፍቅር እናት ልጆችን መርዘሽ ልትገሊያቸው ካልሽ በኋላ እዚህ ቤት መቼ እኖራለሁ ብለሽ እንዳታስቢው በማለትም ቤታቸው ማባረር እንደሚፈልጉም ለቤዛ ይገልጹላታል። ቅርም በበኩሏ ቤዛ ቤታቸውን ለቃ እንድትወጣላቸው ጉጉቷ ከፍተኛ ነው። ሆኖም እናትየዋ ስትወጣ በይኔ ናንችን እንመካከል አለቻት። ቅርም ቤዛን እዛ ቤት ማየት እንደማትፈልግ ነግራት ቤቱን ለቃ እንድትወጣላቸውም ታደርጋታለች። ባቡሬም ከአባቱ የሰማውን ታሪክ ከሰማ በኋላ ቀጥታ ወደ እናቱ በመሄድም፣ እማዬ ግን ምን አይነት ስህተትን የሰራሽው ሴሰኛ ነበርሽ በማለትም ጠይቋቸዋል። እናት ግን እኔ ያሳለፍኩትን ታውቃለሁ ወይ በማለት በእንባ እየተናነቁ ነበር ለልጃቸው ሲያስረዱት የነበረው። ደመቀም ውርስ ፍለጋ ወደ ገጠር ያመራ ቢሆንም አሁን ላይ ነገሮቹ ተሎ እያለቁለት ስላልሆነ እነቅምጥል ወደ መጡበት መመለስ እንዳለባቸውም እየነገራቸው ነው። ማለትም ቅምጥል አባባ ናፍቆኛል፣ መሄድ ይኖርብኛል እያለችውም ነበረ። ሆኖም ያደ አባት ነገዛሬ እያለ እያራዘመበት ስለሆነ ደመቀ መቆየቱ ግዴታ እንደሆነበትም ሲገልጽላቸው ነበረ። በነገራችን ላይ እነ ንጉስ ቀድመውት ከተመለሱና ደመቀ ከዛ መቆየት ከቻለ እጅግ በጣም አደገኛ ነው የሚሆነው ምክንያቱም የአደይ አባት በደመቀ ላይ ጥቃት ለማድረስ ምቹ አጋጣሚ ይፈጠርለታል ማለት ነው። ስለዚህ እነ ንጉስ ደመቀን ትተው መምጣት የለባቸውም ብዬ አስባለሁኝ። የነፍቅር ፍቅር ኩሽናም አሁን ላይ ከዴብና ከአደይ ድብብቆሽ ወደ አሹና ወደ ሮማን የተዛወረ ይመስላል። ሮማንን አሹ በጣም ነው የሚወዳት አንዳንዴ ከኩሽናም እየገባ ፍቅሩን ሊገልጽላት ይፈልጋል። ነገር ግን ወደ ኩሽና መሄዱን ሮማን አልወደደችውም። ለምን? እታለም ካየቻቸው ልትቆጣቸው ስለምትችል። በእርግጥም የተፈጠረው የሆነው እታለም ወደ ኩሽና በምታመራበት ሰዓት አሹ ኩሽና ነበር። አሹ ምን ትሰራለህ? በማለትም ጠይቀውታል። የበላበትን ሳህን ሊያቀብል እንደመጣም ሮማን ተናገረች። አሹ ግን በድንጋጤ ድርቅ ብሎ ነበረ፣ ማለትም የሚመልስላቸው ጠፍቶት ሁሉም በባቡሬ እናትና በአባቱ መካከል የተፈጠረውን ታሪክ ከሰማች በኋላ ለማቀራረብ ጥረት እያደረገች ነው። ሆኖም የባቡሬ እናት ወደምትቀመጥበት አቅጣጫም በመሄድ ምንድን ነው የሰማውት ታሪክ እያለችም ለማጣራት ሞክራለች። ነገር ግን ከባቡሬ እናት የተመለሰላት ጥፊ ነበረ። ለም ግን ጥፊዋን ችላ፣ አሁንም የባቡሬን እናት ለመቅረብ እየሞከረች ነው እሷም በኋላ ይቅርታ ትጠይቃታለች። አሳመንኩሽ አይደለ፣ ለማንኛውም ቤት ድረስ እየመራሽ ማምጣት ሽኮ በጣም አናዶይ ነው። ታዲያ የባቡሬ እናትም ልጄ አባቱ እንደሆነ አወቀ ወይ በማለት ለለምለም እየጠየቀቻት ነበር። አዎ አውቋል፣ ምን ተሰማው በማለትም እንባ ተናንቃቸው፣ የባቡሬ ስሜት ምን እንደሆነም ይጠይቃሉ። እሷም እስኪ ስሜቱን ምን እንደሆነ አልተረዳውትም፣ ለማንኛውም ቤት እንሄድና አንዳንድ የምናስተካክላቸው ነገሮች አሉ በማለትም ጇን እየጎጠተችም ትወስዳታለች። ኪና አሁንም ዴቪን እያሳደደች እና ብቻ ባደይ ላይ የሆነ ነገር ማድረግ ስለምትፈልግ አሁን ቤዛን ጓደኛ አድርጋም እየተመካከረች ነው። ታዲያ ባቡሬን ገና ከርቀት ስታየው ነበረ እየሮጠች ወደ መጣችበት እየተመለሰችው። በሌላ በኩል አሹ አሁን ሮማን ስለገባችለት ከሮማን ጋር ባለው መቀራረብም ሪታ ቅናት እያደረባት ነው አሁን ላይ እንደ በፊቱ እየሳቀችና እንደ ተለመደው ቪዲዮ ተነስና ጨፍር እንጫወት የሚለው በጣም እየቀነሰች መጣለች። ታዲያ ቅናት እንዳደረባትም የሚታወቅባት ሪታ አሁን ሮማን ከመጣች በኋላ ፊት ነስተኸኛል እያለችም እየወቀሰች ነው። ሮማንንም እንደ እህቴ ነው፣ አንቺንም እንደ እህቴ ዝም መበለች ተነሽና አሁን እንደተለመደው ቪዲዮችን እንስራ እያለም እያባበላት ነው። እሷ ግን እኔን የምትፈልገኝ ለቪዲዮ ነው አይደለም። ለማንኛውም እንደ በፊቱ ብትሆን ይጠቅመሃል እያለችም ከተቀመጠችበት ተነስታ ትታው ሄዳለች። ይኸውም አሹን ሀሳብ እንዲገባ አድርገዋለች። ምን ተናግሬ ምን አስቀየም ኳት እያለም ከራሱ ጋራ ሲነጋገር ነበር። ናም ዴብን ፍለጋ ሀገር ምድሩን ስታሰስ ቆይታ ግን መንገድ ላይ ተገናኝተዋል። ሆኖም ከአደይ ጋራ ጊዜን ከምታጠፋ ለምን በጊዜ እኩያን አትፈልግም? በማለትም አደይ ለማንቋሸሽ ሞክራለች። ይህኔ ከዴብም የተመለሰላት በኃይለኛው ጥፊ ነበረ። እኔን ጥፊ ጭራሽ ባደይ እያለችም ራሷን እየቆለለችና ባደይ ምክንያት በጥፊ ስለመታት በጣም ተናዳለች። ሆኖም እሷ እዚህ ተገትራ ትደር፣ እኔናንችም ቀጥ ብለን ወደ ቤታችን በማለትም ፍቅረኛሞቹ እጅ ለእጅ ተያይዘው ቲናን በንዴት ቀጠል እያደረጓትም ጉዞ ቀጥለዋል። ፍቅርም ባደይ ቦታ ሮማንን አግኝታ እንደ ቀድሞ ታመነጫጭቃት ገብታለች። በተለይ ደግሞ በደረቅ ሌሊት በተኛችበት ተነሽና ቤቱን አጭ እያለች እንደተለመደው መጨቃጨቋን ተያይዘዋለች። ይህኔ ሮማን ግን እንዳደይ ዝም መብላ ልትችላት አልፈለገችም። ገና እጇን ለጥፊ ስታነሳ ነበረ ጠምዝዛ ከቤት ያስወጣቻት ሆኖም ጠብቄ እንዳደይ ቀብጣለው ካልሽ ዋጋሽን ታገኛለች በማለትም ክፉኛ አሁን በአደይ ፈንታ ሮማንን ጥምድ አድርጋታለች። አበበ የከንፈር ወዳጅም አሁንም ፍቅሯን አድሳ ከእሱ ጋር መቀጠል እንደምትፈልግም በተደጋጋሚ ገልጻለታለች። ካጠገቡ ስትሆን የሚርቃት አበበ ዛሬ ላይም ያ ነገር ነበር የተፈጠረው። ይቺ ቆንጂየዋ ልጅ ግን ለምን ትተኝ ትሄዳለህ በሚልም አበበን ጠየቀችው። አበበም ተነስቶ ትቷት ሊሄድ የነበረውን እንደገና ሀሳቡን በመቀየር ከአጠገቧም እንዲቀመጥ ታደርገዋለች። የቅምጥል አባትም ባደረባቸው ህመም፣ ሳል ሳል እያላቸው ነው። ሆኖም የባቡሬ እናት ከተቀመጡበት መታ ወዲያውኑ፣ አንተ ለምንድነው ልጅን የከዳሁ እንዴት ስ ብትን ንቀይ ነው እያሉ በተለየ ልጃቸው የማንነት ጥያቄ ውስጥ እንደገባና ትክክለኛ አባትህ ነኝ ስላላሉት ልጃቸው እየተጎዳ እንደሆነም ስሜታቸውን በጣም ጎድቶታል። ሆኖም ዛሬ ላይ በጣም ተናደው እና ተበሳጭተው የዘመናት በልባቸው እየታፈነው እሳት ጮሆባቸውም አሁን በትራስ አፍነው ለመግደልም ቆርጠው ተነስተዋል። ሆኖም እንደዛ በሳል እየተጣደፉ ባሉበት ሰዓትም ትራሱን አንስተው እፍን አድርገውታል። የባቡሬ አባት ክፉኛ የተጎዱም ይመስላሉ። ማን ደርሶ ያስጥላቸው ይሆን? ለዛሬው ሰራተኛዋ አደይ ክፍል 128 ይህን ይመስል ነበር።